እንኳን ደስ አላችሁ። በአይነቱ ልዩ የሆነውና በድርጅቱ ተይዞ የነበረውን የመጨረሻውን ዲያስፖራ ብሎክ ቁጥር 3 በመሃል ከተማ መዳረሻ በሆነችው ደማቋ አለቡ ለሽያጭ አቅርበናል። በዚህ ብሎክ ላይ በአይነቱ ልዩ በሆነ መንገድ ማራኪ የተፈጥሮ እይታ ከሲቲቪው ጋር አንድ ሊፍት ለአንድ ቤት ከሁለተኛ ፍሎር ጀምሮ እንደ ምርጫው ከ60% የረጅም ጊዜ የባንክ ብድር ጋር ምን ይሄ ብቻ በልዩነት ለሃያ ደንበኞቻችን እስከ 35% የሚደርስ ታላቅ ቅናሽና በቤተሰብ አሊያም በቡድን ሆኖ ለሚገዙ ደንበኞቻችን ልዩ የቤተሰብ ቅናሽ አቅርበናል እንዲሁም አራት ቤት ለገዛ አንድ በነፃ ታዲያ ምን ይጠብቃሉ አሁኑኑ በ0970 83868 አሊያም በ0941 2551 53 ላይ ይደውሉ ይህ አዋዜ ሰበር ነው የጀርመኑ ሰውዬ አባባሱት ቻንስለር ፍሬደሪክ ሜርዝ እርሳቸው ዘንድ ከመጡት የዩክሬኑ ፕሬዚደንት ቮሎዲሚር ዘለንስኪ ጋር ከተወያዩ በኋላ በሰጡት የጋራ መግለጫ ዩክሬን ራሽያ ውስጥ ጠልቃ ኢላማዎች የምትደበድብበትን አዲስ የረጅም ርቀት መቺ ሚሳይል አብረን እናሰራታለን ሲሉ አስታወቁ። የሁለታችን መከላከያ ሚኒስትሮች ዩክሬን ሰራሽ ረጅም ርቀት መቺ መሣሪያን ስለሚሰሩበት ሁኔታ የመግቢያ ሰነድ ይፈራረማሉ ብለዋል። ሚሳኤሉን የሚያመርቱት ኩባንያዎች አልተገለጹም። ሜርዝ ከዘለንስኪ ጋር በሰጡት የጋራ ጋዜጣዊ መግለጫ ላይ እንዳሉት ዩክራይን የሚሳኤሎቿን የማውደም ውጤት፣ የርቀት ውጤት በተመለከተ ከቶም ገደብ የለባትም ብለዋል። የሚሳኤሉ ስሪት የሚካሄደው እዚህ በርሊንና እዚያ ኪየቭ ውስጥ ሁለቱ ቦታዎች ላይ ነው ብለዋል። ይህ እንዲህ እንዳለ ጀርመን ለዩክሬን ወታደራዊ ድጋፍ የሚውል የ565 ቢሊዮን ዶላር እንደምትሰጥ አስታወቀች። በራሺያ ላይ በሃያሉ የተነሱባት አዲሱ ቻንስለር በብዙ ቢሊዮን ዶላሮች ተዘርግቶ ካለቀ በኋላም በጦርነቱ ምክንያት አንዲት ጠብታ የተፈጥሮ ጋዝ ሳያስተላልፍ ኦናውን የቆመው ወይም የቀረው ኖርድ ስትሪም ሁለት የተሰኘው የጋዝ ማስተላለፊያ ቧንቧ ከቶምና ዳግም ለአውሮፓ ጋዝ ማስተላለፍ እንደማይችል እናረጋግጣለን ብለዋል። ኖርድ ስትሪም ሁለት ጠብታ ሳያስተላልፍ ቢዘጋም ኖርድ ስትሪም አንድ ግን በብዙ ቢሊዮን ሜትር ኩብ የሚቆጠር ዓመታዊ ምርት በጀርመን በኩል ለአውሮፓ ሲያስተላልፍ ቆይቷል። በዚህም ራሺያ በየዓመቱ በብዙ ቢሊዮን ዶላሮች የሚቆጠር ገቢ ታገኝ ነበረ። ሁለቱ መሪዎች በጋዜጣዊ መግለጫቸው ላይ በእጅጉ ስለሚፈራውና ዩክሬን ስለምትፈልገው ቶራስ የተሰኘ ረጅም ርቀት መቺ ሚሳኤል ግን አላነሱም። ሚሳኤሉ አምስት መቶ ኪሎ ሜትር ጠልቆ የሚመታ በመሆኑ ዩክሬን ከግዛቷ በመተኮስ ቀጥታ ሞስኮን ማነቦጭ ትችላለች፣ መሳሪያው ከተሰጣች። ጥይቱ ይህ ከጦር ጀት የሚተኮስ ሚሳይል ማንኛውንም በብረትና በሲሚንቶ የደደረ ግንባታ መናድ የሚችል ከመሬት ጠልቆ ወደ ላይ ሽቅብ የሚገለበጥና ማንኛውንም በየብስ ገጽ ላይ የቆመ የሚኮረሻሽም ነው ተብሎ ይነገርለታል። ጀርመን ይህንን ቶረስ ሚሳኤል ምንም እንኳ ዘለንስኪ እንደ ዕለታዊ ጸሎት ደጋግመው ደጋግመው መጠየቃቸው ባይቅርም አሁንም ጀርመን ይህንን ሳታነሳ ቀርታለች። እኚህ አሁን ቻንስለር የሆኑት ሜርዝ ስልጣን ላይ ባልነበሩበት በተቃዋሚነት ሳሉ መሳሪያው ለዩክሬን ለምንድን ነው የማይሰጣት እያሉ ጠረጴዛ ይደልቁ ነበረ። አሁን ስልጣን ላይ ከወጡ በኋላ ራሽያ፣ ለካ ጨዋታው እንደዚህ ነው፣ ምስጢራቸውን ገለጡልን በማለት የጠቀሳችውን ዜና ሰብረዋል። አሜሪካ፣ ፈረንሳይ፣ ለንደንና ጀርመን ራሽያን በዚህ ጦርነት ላይ ዩክሬን እጇ የገቡትን መሳሪያዎች በመጠቀም ሁሉ ያለምንም ፍርሃትና ስስት ያገኘችውን የራሽያ ኢላማ ራሽያ ውስጥ ጠልቃ እንድትደበድብበት ገደቡን አንስተናል በማለት በመግለጻቸው ራሽያ በአሁኑ ሰዓት የኒውክሊየር ጦርነት ራሽያ በአሁኑ ሰዓት ለዚህ ልሰጥ የምትችለው ምላሽ የኒውክሊየር ጦርነት እንደሚሆን እየተናገረች ነው። ዓለም አሁን የጀርመን በተደጋጋሚ ከዩክሬን ጎን መቆም ማሰብና ማሰብ ብቻ አይደለም ተተኳሾችን በጀርመን እና በዩክሬን ውስጥ ማዘጋጀት ወደ ለየለት ጦርነት ሩሲያን መጋበዝ አይደለም ወይ? ይሄ ሁኔታ ምንድን ነው እየወለደ የሚመጣው? እጅግስ በጣም የሚገርም አይደለም ወይ? ዓለም ወደ ኒኩለር ጦርነት የመግባት ፍላጎቱ ከፍተኛ መሆኑን አያሳይም ወይ? ይሄ እንግዲህ በውሳኔ ሲታገዝ ነው መናገር የምንችለው። በዚህ ጉዳይ ላይ በተለይ እነዚህ የረጅም ርቀት መቺ ሚሳይሎች እና አታካም እና ስቶርም ሻዶው በተመለከተ ያው ራሽያ አስቀድማ ያስቀመጠችው ማስጠንቀቂያዎች ነበሩ። በእነዚህ መሳሪያዎች ያለ እነዚህ አምራች ሀገሮች ወታደራዊ ኤክስፐርታይዝ ወታደራዊ ክህሎት፣ ወታደራዊ ብቃት ወይም አቅም ዩክሬን ብቻዋን ልተኩሰው የማትችለው ነው። ስለዚህ እነዚህ ሚሳይሎች በሚተኮስበት ጊዜ ኢላማ መምረጡን፣ ኢላማ ላይ መቆለፉን በአጠቃላይ በሳተላይት ግንኙነት ምሪት የሚሄዱ ናቸው እና ይህንን ሁሉ ሂደቶች የሚፈጽሙት የኔቶ ነው ማለት ነው። ስለዚህ በእነዚህ መሳሪያዎች ራሽያ ትመታች ማለት አክቹዋሊ ኔቶ የውክልና ጦርነት ከጀርባ ሆኖ መሳሪያ ማገዝ ብቻ ሳይሆን አብሮ እየተኮሰ ነው በሚል ስለምትወስደው ራሽያ እንግዲያው ጦርነቱ በራሽያና በዩክሬን ነው የሚል መነሻ ወስደን ከኔቶ ጋር የምንዋጋበት ሁኔታ ይፈጠራል፣ በሚል ራሽያ ቋሚ ማስጠንቀቂያ አላት። በሚገርም ሁኔታ ከዚህ በፊት የነበረ የኒክሊር ዶክትሪኗን ወይም መመሪያ አጠቃቀም መመሪያዋን ከልሳለች። የከለሰችበት ዓላማም ራሽያ በሆነ አገር ከጀርባ ወይም የኒውክሌር ኃይል በሆኑ አገሮች ድጋፍ ራሽያ ላይ ለሚፈጸም ማንኛውም ጥቃት የመደበኛ መሳሪያ ጥቃትም ራሽያ የኒውክሌር ምላሽ ለመስጠት ትችላለች ይላል የተሻሻለው የኒውክሌር መሳሪያ አጠቃቀም ፖሊሲ ማለት ነው። ይህ ሁሉ ሆኖ ነው ባለፈው አታካ ሚሳኤልን በመጠቀም በተለይ ኩርስክ ላይ ተጠቅመውበታል። የአየር መከላከያ ውድመውበታል፣ ኤስ 400 የሚባለውን ሌሎች ወታደራዊ ክምችቶች፣ የተለያዩ ነገሮችን ዩክሬን በመጠቀም ድብደባ ፈጽማበታለች። ስቶርም ሻዶ ክሬሚያ ልሳነ ምድር ውስጥ ብዙ ኢላማዎች ደብድባበታለች እና እነዚህ ሁሉ ቢካሄዱም ራሽያ የራሷን አጽፌታ ነው የሰጠችው እንጂ መመሪያውን ተጠቅማ የጦርነቱን በዛ ደረጃ አላከፋችውም። አሁን እንግዲህ እውነቱን ለመናገር ከጆ ባይደን ስንብት ጋር ዋናው ዋናው ዋናው የጦርነቱ አራጋቢ ሊባል የሚችል መንግስት ነበረ። ከዛ መንግስት መሰናበት እና ከፕሬዚደንት ዶናልድ ትራምፕ አስተዳደር መምጣት ጋር አለም እንደገና እንደዚህ አይነት ያገረሸ ሁኔታ ውስጥ ይገባል ብሎ የጠበቀ አልነበረም። አሁን በጣም የገረመኝ የመጣው ጀርመን፣ የጀርመኑ ማን ናቸው ኦላፍ ሹልዝ ከቀድሞ የነበሩት ማለት ነው። የኤስዲፒ ሳምቲንግ ፓርቲ መሪ ናቸው። ወይም የእሳቸው ፓርቲ የማን ነው የአንጌላ ሜርኬል ፓርቲ ነበረ ጥምር መንግስቱ መሪ። ባለፈው አሁን ተሸንፎ ነው በተቃዋሚው ሌላ ፓርቲ የመጣው ማለት ነው። በሶስተኛ ነው የወጣው በጀርመን ምርጫ። ስለዚህ አሁን እኚህ አዲስ የመጡት ሜርዝ ጀርመን ያን ሁሉ ጊዜ እነ አሜሪካ ያን ሁሉ ፍቃድ ሲሰጡ ጀርመን አልሰጥም እንዳለች ያለች ስቶር መሻሉን፣ ምክንያቱም ይሄ ጦርነቱን ሊያባብስ የሚችል ነው በማለት ነው። አሁን በሚገርም ሁኔታ ከዚህ በኋላ ዩክሬን አሁን ምሳሌ በጋራ እንሰራለን ያሉት ሚሳይል አለ አሁን። ስለዚህ ሚሳይል ምን አይነት ሚሳይል የሚሰሩት ስለሚለው ዲቴሉን አናውቅም። ነገር ግን ይህ የሚሰሩት ሚሳይል ተሸክሞት ሊሄድ የሚችለው ወርሄድ የጦር ጫፍ፣ ሁለተኛ ነገር ደግሞ የርቀቱን ርቀቱን አናውቅም እስኪነግሩን ድረስ በጣም እርግጠኛ መሆን ይቻላል፣ ከ500 ኪሎ ሜትር አያንስም። ከዛም በላይ ሊያርጉት ይችላሉ። እና ይሄ የቴክኖሎጂ ሽግግርም ነው ፕራክቲካሊ ከዚህ በፊት እኔ ይህንን ነው እማምነው። ዘለንስኪ በዚህ ጦርነት ውስጥ በአንድ ነገር የማሉ የተገዘቱ ናቸው። ይህንን ጦርነት የእኔ ቶና ልክ ይሄ ማን ማንን እንደሚጠቀም ለማወቅ ያስቸግራል። ኔቶ ዩክሬንን ተጠቅሞ ነው፣ ኔቶ ዩክሬንን ተጠቅሞ ራሽያን እያደቀቀ ነው ወይ፣ ወይስ ዘለንስኪ ኔቶን ተጠቅመው ራሽያን የማድቀቅ ጉዳይ ብቻ ሳይሆን ራሽያን የተካች አዲስ ሞንስተር ዩክሬን የመፍጠር ህልማቸውን እያሳኩ ነው። እነዚህ ሁለቱ በጣም መመርመር ያለባቸው ናቸው፣ እና ዘለንስኪን ብዙዎቻችን ጣልጣል ልናደርጋቸው በምንፈልገው መንገድ የሚታዩ ሰው አይደሉም። እዚህ ውስጥ ትልቁ ስትራቴጂስት ሆነው የሚታዩ በግሌ እኔ እሳቸው ናቸው። አይ አሁን በነዚህ ሂደቶች ውስጥ አውሮፓ እየወሰደ ያለውን ሪስክ ስታስበው ትርጉም አይሰጥም። አየ ትርጉም የማይሰጠው ይሄ የሁለተኛው ጦርነት ዘመን ውስጥ አይደለንም ያለ ነው። የሁለተኛው የዓለም ጦርነት ትዝታን የሚያጠፋና አራተኛው የዓለም ጦርነት ከቶም እንዳይኖር የሚያደርግ የሦስተኛው የዓለም ጦርነት አፋፍ ላይ ያለ ነው። ይሄ የኒክሌር ዘመን ጦርነት ነው። አሸናፊ የለውም። ይሄ ነው፣ ማንም ሊያስተባብለው የማይችል እውነት ይሄ ነው። አሁን ትልቁ ጋምብል ያለው እራሱንም እስከ ማጥፋት ድረስ በዚህ ደረጃ ወስኖ የኒውክሌር ጦርነት ለመግባት የሚፈልግ የለም ከሚል እሳቤ ሊሆን ይችላል። አሁን የሄዱበት ያለው ይሄም ጋምብል ነው፣ ቁማር ነው። ይሄም ገባ በምን መመዘኛ ነው ራሽያ ተመታ አንክሳ ግዛቶቹን ለቃ በመውጣት ማለት ከዛ በኋላም ዳግም የትኛውንም ጎረቤት ሀገሮቿን ስጋት ላይ መጣል የማትችል ማንኛውም ሀገሮና ኢብን ከመፈራረስ ብትድን እንኳ ሆና ታቅባ መቀመጡ ይሻላታል ወይስ ከየዚህ የዚህ ራሴንም ዓለምን እየልጥፋ ብላ ኒውክሌር ትጠቀማለች ለሚለው ሀሳባቸው በጣም በእርግጠኛነት አውሮፓውያኑ አታረገውም የሚል ድምዳሜ ያላቸው ይሄ ነው። እጣ ፈንታችንን ለምንድነው ያለው የአንድ ጸሐፊ አለ የአንድ የመጽሐፍ ካራክተር ነው ታሪክ የማን ነው አለ እና ታሪክ እኔ የሰራ እኔ የሚሉ በጣም በሰቦች አሉ። እሱ ግን ምንድን ነው ያለው ታሪክ ለሰይጣን የትትሆነዋል አየ ታሪክ ብለ እዚህ ጋር የኔን የምትለውስጥ ብዙ የማታውቃቸው እጆች አሉ። ስለዚህ በዚህ ሁኔታ ውስጥ ኔ ያለ ነው። አሁን ዘለንስኪ አይን ሪስክ ወስደዋል። ዘለንስኪ ዩክሬን ትጠፋለች። ከጠፋች ግን ራሽያም አብራ ትጠፋለች። ዘ ሆል ወርልድ አብሮ ይጠፋል። አልበልዛ ግን ራሽያ አንገት ላይ የምትቆም አዲስ ዩክሬን ዘለንስኪ መሰረታለሁ፣ የታሪክ ውርሴ እሱ ይሆናል ያለ ሰው ነው ዘለንስኪ። ምክንያቱም ይሄንን ሪስክ እየወሰዱ ያሉት ይሄንን ጀርመን፣ እንግሊዝ፣ ፈረንሳይ ለማመን በሚያስቸግር ሁኔታ አደገኛ ነገር ነው የሚናገሩት። የፈረንሳይ ፕሬዚደንት ብላክ ኤንድ ዋይት ወታደሮቻችን በቀጥታ ገብተው ይዋጋሉ ያሉ ናቸው፣ ቀደም ሲል። አሁን ኦፊሻሊ የእንግሊዙ ስታርመርና ሁለቱ ኤኔ የተኩስ አቁም ተከትለን የዩክሬንን መሬት እንይዛለን፣ ምዕራብ ዩክሬን ወታደሮቻችን ይገባሉ፣ የዩክሬንን የመሬት ግዛት የባህር የአየር ክልል እንጠብቃለን። አክቹዋሊ ቀጥታ እነሱ አየ ከዛ በኋላ የተስማሙበት የተኩስ አቁምን ቢጣስ አሁን የተኩስ አቁምን ለምሳሌ ከተኩስ አቁሙ በኋላ የምፈልገውን አላገኘውም የሰላም ስምምነቱ የኔን ችግሮች እየፈታ አይደለም ብላ ራሽያ ጦርነቱን እንደገና ቀጥላሉ ብትል ጦርነቱ ከነ እንግሊዝ ጋር ይሆናል ማለት ነው። ዳይሬክትሊ ኖት ዩክሬን እንደዚህ አይነት አቀራረብ ሆን ያለው የበርሊን ግንብ ለማድረግ ነው። ያንን ያሰቡት። ሉክ አሁን ደግሞ ተመልከት። ዘለንስኪ በጣም በርቀት የሚያስቡ ሰው ናቸው። አሜሪካ መከላከያ ሚኒስትር ሄክሴትና የሙኒክ የደህንነት ኮንፈረንስ የሚባለው ሰሞን ማለት ነው ምክትል ፕሬዚደንቱ ጄዲ ቫንስ በየራሳቸው በፊት ናቸው አሜሪካ ፊቷን ማዞሯን በገለጹበት ጊዜ ከመግለጻቸው በፊት ማለት ነው ወሳኝ የሚባል ንግግር አድርጎ ነበር። ዘለንስኪ ምንድን ያሉት አውሮፓ በዓለም ላይ የራሷን ፖሊሲ የምታራምድ በሁለንተናዊ አቅሟ የምትከበር የምትፈለግ ሆና ራሷን መገንባት አለባት። ከዚህ በኋላ የዩክሬን የደህንነት ዋስትና አውሮፓ ነው ማድረግ ያለበት ቢያንስ ሁለት መቶ ሺህ ጦር የአውሮፓ ጦር ከአውሮፓ አገሮች ኖት አሜሪካ የኔቶ የአውሮፓ ጦር ቀጥታ ዩክሬን መግባትና የደህንነት ዋስትና መስጠት አለበት። ይኒ ተኩስ አቁም ተከትሎ የሚ የመጀመሪያ ሀሳብ ያነሱት ዘለንስኪ ናቸው። ሁለት መቶ ሺህ ጦር ግን አውሮፓ ከየት ነው የምታመጣው? ዘላርጀስት አሁን የአውሮፓ ትልቁ አርሚ ከጠየከኝ የዩክሬን ከስምንት መቶ ሺህ በላይ የሆነው አርሚ ነው አሁን የዩክሬን አርሚ አንደኛ፣ የሚያስገርም የድሮን ቴክኖሎጂ ጨብጧል። ይህ የዩክሬን የድሮን ቴክኖሎጂ የድሮን የምትሰራቸው መሳሪያዎች በተለይ ደግሞ በባህር ውስጥ የባህር ውስጥ ድሮን ሰዋልቦች የባህር ውስጥ ሰዋልቦች ወይም የባህር ውስጥ ድሮን ወይም ጀልባዎች፣ እነዚህ በራሲያ ባህር ላይ ያደረሱትን ውድመት ብትመለከት፣ አሁን ያለው ነገር ብትመለከት የራሷ የዩክሬን የወታደራዊ ቴክኖሎጂ ምድል የሚባለው ቁጥጥር በጣም እየጨመረ ነው የመጣው። ልክ ብዙ የጦር መሳሪያ ፋብሪካዎች ዩክሬን ውስጥ እንዲመሰረቱ ነው እቅዱ። ከዚህ በፊት የተስማሙበት ነው። አንድ የጀርመኑ ማሳያ ነው። የጀርመን ቴክኖሎጂ የጀርመን ኖሃው ከዩክሬን የሰው ኃይል ጋር ተደምሮ ነው ይሄ መሳሪያ የሚሰራው። ዩክሬን ሰራሽ ነው የሚባለው ይሄ መሳሪያ። ከዛ በኋላ ዩክሬን የሚሳኤል ቴክኖሎጂውን በገንዘብ ደግሞ ይህንን የምታካሄድበት እስከ 500 ቢሊዮን ዶላር ነው አውሮፓውያኑ ለማዘጋጀት የወሰኑት። ስለዚህ በዚህ ደረጃ ስትመለከተው ሞንስተር ዩክሬን እንድትፈጠር ነው ዘለንስኪ አላማቸው። ስለዚህ ዛሬ የሰማነውም? ጀርመን ይሄን ለማድረግ ነው እንግዳ የሆነው ነገር ምንድን ነው? ስቶርም ሻዶ ሚሳይልን በተመለከተ ከዚህ በኋላ ምንም አይነት ዩክሬን ላይ የሚጣል የርቀት ገደብ ከዚህ እስከዚህ አትምች የሚባል ገደብ የለም፣ ቢሉም እና ተቋሚ በነበሩበት ጊዜ ስቶርም ሻዶ የሚባለውና 500 ኪሎ ሜትር ይቅርታ፣ ቶረስ የሚባለውና 500 ኪሎ ሜትር ይመታ የነበረውን ሚሳይል ጉዳይ አላነሱም። ይሄ ትንሽ ነገሮችን እንቆቅልሽ ያደርገዋል። እና ወደፊት ቀጥሎስ የሚለው ነገር እንድጠበቅ ያደርገሃል። አለም፣ አንድ ጥያቄ ልጠይቅህ። እኔ አሁን ብዙ ጊዜ ግራ የሚገባኝ ምንድን ነው፣ ዩክሬን ሩሲያ አለምን የመጠበቅ ኃላፊነት አለባት ወይ? ምክንያቱም ጀርመንም ውሰድ እንግሊዝም በፊት ጆ ባይደን በተገኘው አማራጭ ጥቃት ሩሲያ ላይ መፈጸም አላማና ግብ አድርገው ነበር የሚንቀሳቀሱት። ሩሲያን ለማንበርከክ የሚችሉትን ያህል ጥረት አድርገዋል። አሁን ጀርመን ደግሞ በቀጥታ እየተናገረች ያለችው መሳሪያ ተመርቶ ሩሲያ ዩክሬን ውስጥ ተመርቶ ወደ ሩሲያ እንዲተኮስ ማለት ምን ማለት ነው? የመጨረሻው እርምጃ አይደለም ወይ? ይሄ ማለት ደግሞ ኃላፊነቱን ለሩሲያ መስጠት አይደለም ወይ? በቃ ሶስተኛው ዓለም ጦርነት ውስጥ መግባት ከፈለግሽ እንግባ፣ ካልፈለግሽ ደግሞ ተይው፣ እኛ ግን እንቀጠቅጥሻለን ማለት አይደለም ወይ? የሚሆነው ማለት ነው። ስለዚህ ዞሮ ዞሮ ውሳኔ ነው። ለምሳሌ አሁን አዲስ እንደምናነበው ሮይተርስ ራሽያ እንግዲህ የሰላም ሀሳብ ታቀርባለች ተብሎ ነው የሚጠበቀው በጽሁፍ እና አንዱ በዋነኛነት የምትፈልገው ዩክሬን ጆርጂያ ጆርጂያ እንደውም ሌላ አንድ ሀገር አለ። በአጠቃላይ እነዚህ ሀገሮች አካባቢ ኔቶ አባል ላለማድረግ ወደ እነዚህ አካባቢ ላይንሰራፋ የጽሁፍ ማረጋገጫ እንዲሰጥ የሚለው አንዱ ነው። ሁለተኛ የያዘቻቸውን አራት ግዛቶች ውስጥ የቀሩትን ተዋክታት ይዛለች ወይም ዩክሬን መስጠት አለባት የሚሉ ናቸውና የተኩስ አቁም ጉዳይ ከነዚህ በኋላ የሚመጣ እንደሆነ ይህንን የሚገልጽ የሰላም ሀሳብ ነው ታቀርባለች ተብሎ የሚጠበቀው። ሁለተኛም የሜድቬዴቭ የሀገሪቱ ፕሬዚደንት ነበሩ በአንድ ወቅት እና የራሽያ የብሔራዊ ደህንነት ምክር ቤት ምክትል ሊቀመንበር ናቸው። ብዙ ጊዜ ደግሞ እ ቭላዲሚር ፑቲን ሊናገሩት የሚፈልጉትን ግን በሳቸው እንዲነገር የማይፈልጉትን መልእክት ያስተላልፋሉ ተብሎ የሚገለጸው ለዶናልድ ትራምፕ ምላሽ ሰጥተዋል። ያምላሽ ምንድን ነው? ራሽያ እኔ ባህሎን ኖሮ ብዙ ብዙ ጉዳት ይደርስባት ነበር፣ ብዙ በጣም በጣም መጥፎ ነገር ላሉት፣ ያመጥፎ ነገር ሶስተኛ ዓለም ጦርነት ሊሆን የሚችለው እና ሶስተኛው የዓለም ጦርነትን ይህን መሆኑን ደግሞ ትራምፕ ይረዳሉ ብለን ተስፋ እናደርጋለን የሚል ምላሽ ነው። በግልባጩ ስታየው ብሪንግቶን እንደማለት ነው። ማያስፈራሩን ነው፣ ሶስተኛውን የዓለም ጦርነት ለማምጣት ከሆነ ማድረግ ይችላሉ። ያ ማለት ምን ማለት እንደሆነ ግን እንዲረዱ እንፈልጋለን የሚል የጠነከረ ምላሽ ነው ከራሺያ የተሰጠው። እስካሁን ድረስ ቭላዲሚር ፑቲን በዚህ ጉዳይ ላይ በዝምታ ነው ያሉት። አዲስ ነገር እንደተገኘ የምንናገረው ይሆናል። በአጠቃላይ ግን አውሮፓውያኑ በያዙት መንገድ ከሄድን ይሄ ጦርነት ቀስ እያለ አሁን ባለ ሁኔታ ራሳቸው ዶናልድ ትራምፕንም ከነበረውም በባሰ ሁኔታ ሊያሰልፋቸው ዳርዳር እያለ መሆኑ ግልጽ ነው። እንደገና ጣጣው ለመሎ ዓለም በሚተርፍ ሁኔታ ኦልሞስት እያገረሸበት ነው ማለት ይቻላል። አሁን የመጡት ደግሞ የጀርመኑ ቻንስለር አግሬሲቭ ናቸው፣ አግሬሲቭ ናቸው። እና እንደውም መጀመሪያ በምርጫ ማሸንፋቸው ሲገለጽ አውሮፓን ከአሜሪካ ጋር እናቆራርጣለን እና በራሳችን እንቆማለን ነው ብለው የነበሩት እና ያው ታቃለ የዶናልድ ትራምፕ ፖሊሲ እንዲና እንዲያ ነው። እስካሁን አውሮፓውያኖቹ ያንን ለመወሰን አልቻሉም። አሜሪካ እንዳለችው ፊቷን ወደ ኤዥያ ፓሲፊክ እና ወደ ራሷ ጓሮ ታዞራለች ብለው ነሄክሴት ምናምን በተናገሩት አግባብ ወደ አይሶሌሽኒስት ወደ ተባለው ነገር ትሄዳለች ወይስ በሚል እንደ ገበት ዋየዋልሉ ያሉበት ሁኔታ ነው እንጂ የጀርመኑ መሪ ቆርጠን አውሮፓን ሀያል አድርገን መፍጠር አለብን የሚል አቋም የሚያራምዱ ትንሽ አግሬሲቭ የሆኑ ሰው ናቸው። ኢሳያስ አለም ለትንታኔው ከወዲሁ አመሰግናለሁ። መልካም ምሽት ይሁንልህ። መልካም ምሽት። እንኳን ደስ አላችሁ በአይነቱ ልዩ የሆነውና በድርጅቱ ተይዞ የነበረውን የመጨረሻውን ዲያስፖራ ብሎክ ቁጥር 3 በመሃል ከተማ መዳረሻ በሆነችው ደማቋለቡ ለሽያጭ አቅርበናል። በዚህ ብሎክ ላይ በአይነቱ ልዩ በሆነ መንገድ ማራኪ የተፈጥሮ እይታ ከሲቲቪው ጋር አንድ ሊፍት ለአንድ ቤት ከሁለተኛ ፍሎር ጀምሮ እንደ ምርጫው ከ60% የረጅም ጊዜ የባንክ ብድር ጋር ምን ይሄ ብቻ በልዩነት ለአያ ደንበኞቻችን እስከ 35% የሚደርስ ታላቅ ቅናሽና በቤተሰብ አሊያም በቡድን ሆኖ ለሚገዙ ደንበኞቻችን ልዩ የቤተሰብ በቅናሽ አቅርበናል እንዲሁም አራት ቤት ለገዛ አንድ በነጻ ታዲያ ምን ይጠብቃሉ አሁኑኑ በ0970830868 አለያም በ0941 2551 53 ላይ ይደውሉ